አንድ ወንድ ልጅ ከሚወዳት የእርሱ ከሆነች ሴት የሚፈልጋቸው ነገሮች አሉ። እንግዲህ ይሄ በየትኛውም እድሜ ክልል ውስጥ ብትሆኝም አንድ የሚያፈቅርሽ ወንድ ከአንቺ የሚፈልጋቸው ነገሮች አሉ። እነዚህ ኳሊቲዎች አንቺ ላይ የሚመለከት ወንድ በምንም አይነት ሁኔታ አይኑን ወደ ሌላ ሴት ማንሳት አይችልም። ምክንያቱም የሚፈልጋቸውን ኳሊቲዎች የሚፈልጋቸውን ነገሮች አንቺ ጋር ስለሚያገኝ ሙሉ ዘመኑን ሙሉ እድሜውን ለአንቺ ሊሰጥ ይወስናል ማለት ነው። ስለዚህ እነዚህን ወሳኝ የሆኑ ነገሮች ሊኖሩሽ ይገባል። በያላችሁበት ሁሉ ሰላም ጤና ፍቅር ለእናንተ የሆኑ ውድ ቤተሰቦቼ፣ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንም ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዣችኋለሁ። መልካም ቆይታ ወንዶችም ሆነን ሴቶች ትክክለኛ ሰው ወደ ህይወታችን ሲመጣ የምንፈልጋቸው ነገሮች አሉ። የሆነ ሰው እንዲኖረው የምንፈልጋቸው ኳሊቲዎች አሉ። ሴቶችም ብቻ ሳትሆኑ እኛ ወንዶችም ከሴቶች ቢኖራቸው ብለን የምንፈልጋቸው ኳሊቲዎች አሉ። እነዚህን ኳሊቲዎች የተላበሰችን ሴት አንድ ወንድ ልጅ ማግኘትን ይፈልጋል። እድሜውንም ዘመኑ ጊዜውንም ለእርሷ መስጠትን ይፈልጋል። ነገር ግን ደግሞ አሁን የምንነጋገርባቸውን ኳሊቲዎች የሌላትን ሴት መቅረብም ሆነ ማናገር አይፈልግም። አንድ ወንድ ልጅ እንግዲህ አንድ ወንድ ልጅ የኔ ከሚላት አይነት ሴት ማግኘት የሚፈልጋቸው ነገሮች የመጀመሪያው የሚሆነው ክብርን ማግኘት ይፈልጋል። ወንድ ልጅ ክብርን ከሴቶች ማግኘት ይፈልጋል። ከዚህም በፊት ብያቸዋለሁ፣ ማንም ክብርን አይጠላም። አይደለም ወንዶችም የሆኑ ሴቶች መከባበር በመካከላችን መኖሩ ግድ ነው። መከባበር ከሌለ መግባባት ላይኖር ይችላል። በፍቅር መጣጠም ላይሆን ይችላል። ኢቨን በ ያኔ ፍቅር ግንኙነት ወዲያው ልናቋርጥ የምንችልበት ሁኔታዎች ሊፈጠሩ ይችላሉ። ስለዚህ ምን ብን መሆን አለበት? መከባበር በመካከላችን መኖር ያለበት ጉዳይ በተለይ እንግዲህ ሴቶች እኔ የፍቅር አጋሬን በጣም የማከብረው አከብረው አከብረዋለሁ ትላላችሁ። ነገር ግን ደግሞ አካል ለብሶ በተግባር ላይ ስታውሉት ይታይም አልፎ አልፎ አይታይም። ይሄ ከምን የመጣ ነው? ምናልባት በመካከላችሁ ያለ ጋፕ ሊሆን ይችላል። ይሄ አንድን ሰው ማክበር የሚመጣው እኮ እርስ በርስ ከመከባበር ጊቭ እንደቴክ አይደለ። ፍቅር የሁለታችሁ መካከል ያለ ገምር ነው ብያቸዋለ። በመካከላችሁ እኩል የሆነ አታችመንት እኩል የሆነ መሳሳብ ሲኖር መከባበር ይኖራል። ስለዚህ አንቺም ደግሞ ሪስፔክት የምታደርገው አይነት ሰው ሊሆን ይገባል። ነገር ግን ወንድ ልጅ በአጠቃላይ በፍጥረቱ ወይም ደግሞ በተፈጥሮ ከሴት ልጅ መከበርን ይፈልጋል። ከሴት ልጅ ክብርን ማግኘትን ይፈልጋል። ይህን ስልሽ ግን አንቺን ማጣጣል፣ አንቺን አያክብርሽ፣ አንቺን ይናቅሽ እያልኩኝ አይደለም። ነገር ግን በተፈጥሮ የተሰጠው ስጦታ ስለሆነ ወንድ ልጅ በተለይ ደግሞ ከሚያፈቅራት የኔ ከሚላት ከሚያቀርባት ሴት ማግኘትን ይፈልጋል። ይሄ ክብርን ማግኘት ይፈልጋል። በዚያው ልክ አንቺው በምትሰጭው ልክ ደግሞ መልሶ ይክስሻል ለማለት ፈልጌ ነው እና የመጀመሪያ የሚሆነው አንድ ወንድ ልጅ ከሚወዳ ት ሴት ማግኘት የሚፈልገው ነገር ክብርን ማግኘት ይፈልጋል። ስለዚህ ከመናገር አልፈሽ በተግባር ላይ በማክበርን አሳየው፣ ክብርን ስጫ፣ ክብር ሪስፔክት አድርገው መልሶ ይክስሻል። ስለዚህ በሁለታችሁ መካከል ያለው የፍቅር ግንኙነት እንዲ ጠነክር ጠንክሮም ከፍ እንዲል የፍቅር ግንኙነታችሁ አድጎ ደግሞ ወደ ትዳር የሚባለው ተቋም እንዲደርስ ለማድረግ የምትፈልጊ ከሆነ ለወንድ ልጅ ክብርን መስጠት አስፈላጊ ነው። ይሄ ደግሞ አንድ ወንድ ልጅ ከአንቺ ማግኘት የሚፈልጋቸው ነገሮች ናቸው። አንድን ሰው በጥልቀት ልትወጅ ያለሽ የምታፈቅሩ ሰው በዙሪያሽ ሊኖር ይችላል። ነገር ግን ደግሞ ክብር ይፈልጋል። ፍቅር ውስጥም ደግሞ በእርግጥ እንደሚታወቀው መከባበር ያለ ነገር ስለሆነ እርሱን በትክክል ልታይ ይገባል። አብዛኞቻችን በወሬ ደረጃ እናልፈዋለን። በተግባር ላይ ስንመጣ ብዙ ወደ ኋላ ሊይዙን የሚችሉ ጉዳዮች አሉ። እነዚያን ነገሮች ከፍ ብለን እነዚያን ነገሮች ከአልፈን ለወንድ ልጅ ሪስፔክት ካልሰጠሽ በስተቀር ወንድ ልጅ ሌላ ቦታ ሄደብኝ እኔ ላይ ገሊት እንደረበ ከጓደኛ ጋር እንደዚህ ሆነ ማለት ይመጣል። መጸጸት መናደድ ሊመጣ ይችላል። ነገር ግን ደግሞ የራስሽን የምታያቸውን ኳሊቲዎች አሟልተሽ ለእርሱ የሚገባውን ቦታ ሰጥተሽ የራስሽንን ቦታ አስከብረሽ ያን ፍቅር ግንኙነት ማስቀጠል ትችላለች። ስለዚህ የሚወድሽ ወንድ በዙሪያሽ ካለ አክብሪ፣ ክብርን ስጭ። ምክንያቱም ደግሞ ወንድ ልጅ ክብርን ይፈልጋል። አንቺ አትፈልግም እያልኩኝ አይደለም። በተደጋጋሚ ልንገራችሁ፣ ነገር ግን መከበርን ይፈልጋል። አክብሪ። ሌላኛው ነጥብ እንግዲህ አንድ ወንድ ልጅ ከሚወዳት ወይም ደግሞ ከሚያፈቅራት ሴት ማግኘት የሚፈልገው ነገር ፍቅር ነው። ፍቅር ማግኘትን ይፈልጋል። ምክንያቱም ብዙ በአካባቢው ያሉት ፍቅር የማይሰጡት ሰዎች ሊሆኑ ይችላሉ። ያደገበት አስተዳደጉ ማህበረሰቡ፣ ቤተሰቡ በፍቅር በተሞላበት አይነት ህይወት ያላደገ ሰው ሊሆን ስለሚችል ምንን ይፈልጋል? ፍቅርን ይፈልጋል። እንክብካቤን ይፈልጋል። የሚያደምጠውን ሰው ይፈልጋል። የልቡን አውጥቶ የሚናገረውን ሰው ይፈልጋል። ስለዚህ ያን ነገር ስትሰጪው፣ ደግሞ ያን ፍቅርን ስትሰጪው፣ እንክብካቤ ስታደርጊለት፣ ቴክ ኬር ስታደርጊ፣ የእሱን ሀሳብ ምን እንደሆነ ብታደምጪው፣ ጥሩ አዳማጅ ብትሆኝ ደግሞ በጣም ይፈልጋል። ከአንቺ ጋር ጊዜ ማሳለፍ ይፈልጋል እድሜውን በሙሉ ከአንቺ ጋር ቢሆን ደስተኛ እንደሆነ አድርጎ ያስባል። ፍቅር ደግሞ ሁላችንም እንደምናውቀው መሸነፍን ይፈልጋል። ውስጣችን የነበረው ያደግንበት አስተዳደር ማንነታችንን ልንጥል ይገባል። ይህን ስላችሁ ታዲያ በጎ የሆነውን አይደለም። ለምሳሌ ልበ ደንዳናነት አይነት ባህሪ ካለ ለፍቅር ስንል ብዙ ነገሮችን ወደ መተው እንመጣለን። ፍቅር ደግሞ ታጋሽም ነው፣ ይቅር ባይ ነው፣ ቻይ ነው። እነዚህን ነገሮች ይፈልጋል፣ ወንድ ልጅ ከአንቺ ይፈልጋል። ይብን አንቺም አትፈልጊም ማለት አይደለም። ነገር ግን ደግሞ አንድ ነገር የምናገኘው ሰጠነው ልክ ነው አይደለ? ስለዚህ መሸነፍን ይፈልጋል። ፍቅርን ደግሞ ብትሰጪው በጣም ይፈልገዋል ማለት ነው፣ አንድ የሚያፈቅርሽ ወይም ደግሞ የሚወድሽ ወንድ። ስለዚህ በተቻላችሁ መጠን ለፍቅር መሸነፍን ልመዱ። አንተን ብትሆን አንቺን ብትሆን ፍቅር አሸናፊ መሆኑን መረዳት አለበት። ሁለታችሁንም እኮ የሚያገናኛቸው የሚያቀራርባችሁ ነገር እኮ ፍቅር በመካከላችሁ ካለ መዋደድ፣ መግባባት በመካከላችሁ ሲኖር ነው አይደለ? ለምሳሌ እኔ ፍቅር አይዘኝም የሚሉ ሰዎች ይደመጣሉ። ይሄ ራስን እንደማታለል ይቆጠራል። ምክንያቱም ፍቅር መቼ መቼና እንዴት አድርጎ እንደሚይዘን ሁላችንም እርግጠኞች አይደለንም ምክንያቱም እድሜን አይመርጥም ቁመትን አይመርጥም ዘር ሃይማኖትን አይመርጥም የተማረ ነው ደሃ ነው ሀብታም ነው ወፍራም ነው የሚሉ እነዚህን ሁሉ ኳሊቲዎች አይመርጥም ፍቅር ፍቅር በየትኛውም በኩል ሊይዛችሁ ይችላል ምክንያቱም እኔ ጀግ ማንኛውም ጀግና የመጣል አቅም ያለው ፍቅር ነው ይባላል አይደለም ስለዚህ የሚያፈቅርሽ ወንድ ከአንቺ የሚፈልጋቸው ነገሮች ፍቅርን ይፈልጋል እንክብካቤን ይፈልጋል ስለዚህ አንዳንድ ጊዜ ደግሞ መቀበል ያለብን እውነት አለ ፍቅር መሸነፍን ይፈልጋል ልባችንን ፍቅር በሚፈልገው መስመር ላይ ማድረጉ አስፈላጊ። ይህን ስላችሁ ታዲያ መግባባት፣ መሰማማት፣ አንዱ የሚለውን ነገር ማድመጥ፣ ሀሳቦችን ማቅረብ፣ እርስ በርስ መደጋገፍ፣ መተሳሰብ አለ አይደለ? እጅ ለእጅ መያያዝ። ታዲያ በፍቅር ግንኙነት ውስጥ ደግሞ እነዚህ ነገሮች ሲኖሩ አንድ ወንድ ልጅ ከአንቺ ወዴትም አይሄድም። አያያዝ ስታውቂበት ነው ሁሉንም ነገር ማቆየት የምትችው። ጥበብ ሲኖርሽ ነው አንድን የፍቅር ግንኙነት ዘለቄታዊ እንዲሆን ማድረግ የምትችሉ። እነዚህን ነገሮች ካልተካንሽ እኔ ብቻ መቆጣጠር እኔን ያንተ ሾፌር ህይወትን የምመራል በዚህ ወጣ በዚህ ግባ የምትይ አይነት ቦስ መሆን የምታስቢ ከሆነ ያ የፍቅር ግንኙነት እየሻከረ ኢቨን ረጅም መንገድ ራሱ ላትሄዱበት ትችላላችሁ። ስለዚህ በተቻላችሁ መጠን ወይም በቻልሽው መጠን ለሚወድሽ ወንድ ፍቅርን መስጠት አስፈላጊ ነው። ይሄ የሚወድሽ ወንድ ደግሞ በዙሪያሽ ካለ ይወዷል። በቃ ያንቺን ፍቅር መስጠት ስለሚፈልግ ስለሚጠማ ሁሌ ካንቺ ጋራ መሆን ሶሱ ይሆንበታል። ሶሱ ታደርገዋለች። ስለዚህ በተቻለ መጠን ፍቅርን መስጠት ፍቅር መስጠት ውስጥ ደግሞ መሸነፍ እንዳለ መገንዘብ አለብሽ። ምናልባት ያደግሽበት አስተሳሰብ አስተዳደግ እኮ በአንቺ ቦስ እንደሆን ማንም ሊቆጣጠርሽ እንደማይችል አይነት ነገር ሆነ አድገሽ ሊሆን ይችላል። ነገር ግን ወደ ፍቅር ስንመጣ አንዱ ለአንዱ መሸነፍን የግድ ይፈልጋል። ስለዚህ ይሄን ነገር ልብ እንድት ይፈልጋለሁ እህቴ። አብዛኛዎቹ ወንዶች በሚያድጉበት ማህበረሰብ፣ ባደጉበት ቤተሰቦቻቸው መካከል ብዙ ጊዜ ተመልክተው ያላደጉት ነገር እንክብካቤ ሊሆን ይችላል። እንግዲህ ወደ ፍቅር ግንኙነት ደግሞ ሲመጡ ወንዶች ከሌሎች የሚያዩ ነገር አለ እንክብካቤ ማግኘት፣ እንክብካቤ ማግኘትን ይፈልጋል ወንድ ልጅ። ይሄ ደግሞ ፍቅር እንደ እንቁላል ነው፣ በሁለታችሁ መካከል የሚያስፈልግ ጉዳይ ነው፣ እንክብካቤ። እሱም ልንከባከብሽ፣ አንቺም ልትንከባከቢ አስፈላጊ ነገር ነው። እንቁላል ነው፣ ልትንከባከቡት ይገባል። ከጣላችሁት መሰበሩ አይቀርም። ከተንከባከባችሁት ደግሞ ብዙ ፍሬዎችን የምታፈሩበት፣ ስጦታዎችን የምትቋደሱበት፣ የምትወስዱበት ነገር ሊሆን ይችላል። ስለዚህ በተቻለ መጠን አንዳንድ ሰዎች አይተው ያላደጉት ነገር ስለሆነ እንክብካቤ ሲደረግላቸው ሊደነግጡ ይችላሉ። ምን ማለት ነው? የሚል አይነት አስተሳሰብ አእምሯቸው ላይ ሊመጣ ይችላል። ይሄ ምንድነው? ምናልባት የቻይልዱን ትራውማ የምንላቸው ነገሮች ሊያጋጥማቸው ይችላል። በተለይ ወደ ፍቅር ግንኙነት ሲመጡ ሊደነግጡ ይችላሉ። ን ሴቶች ብቻ አይደለም። እንደገና ፍቅር ግንኙነትን ለመጀመር የሚደነግጡ ወንዶችም ሊፈሩ ሊደነግጡ ይችላሉ። ስለዚህ በተቻለ መጠን እንክብካቤ መስጠትን ልመች እንክብካቤ ስትሰጪው በ የተለየ አይነት ዓለም ውስጥ እንደገባ ሊሰማው ይችላል። ይሄ ደግሞ መሆን ያለበት ከልብሽ ስለምትወጂው ማድረግ አለብሽ እንጂ ደግሞ እነገሊት ፍቅረኛቸውን ባለቤታቸውን ስለተንከባከቡ ብቻ ማድረግ የለብሽም። ምክንያቱም ህይወት ኮፒ ፔስት አይደለችም። የራሳችንን ህይወት ወይም የራሳችንን ኑሮ ራሳችንን ነው የምንኖረው። ከሌሎች የምንወስዳቸው መልካምና ጥሩ የሆኑ ጎኖች ሄዱም ማለትም አይደለም። ነገር ግን ሙሉ በሙሉ ወደ ከሌሎች ሰዎች ህይወታቸውን ገልብጠን ወደ ራሳችን እንኖር ካልን ግን ወዳልሆነ ሌብል ይዞ ሊሄድ ይችላል፣ በተለይ ወደ ፍቅር ግንኙነት ሲመጣ። ስለዚህ በተቻለ መጠን ሄቴ ወንድ ልጅ ከአንቺ ማግኘት የሚፈልጋቸው ነገሮች እንክብካቤ፣ ሄር ማድረግን፣ ማሰብን፣ ለእርሱ መጠንቀቅን ከአንቺ ማግኘት ይፈልጋል። እነዚህን ነገሮች የሚያገኝ ከሆነ ወዴትም አይሄድብሽም። ይሄን የምታደርጊው ግን ጥበብ የተሞላች ሴት ከሆንሽ ነው። ይሄን የምታደርጊው ከልቡ ለሚያፈቅርሽ ወንድ እንጂ ማንኛውም በዙሪያሽ ካሉ ወንዶች ጋር አይደለም። ይሄ ጥንቃቄ የሚፈልግና ያንቺንም ወሳኝ የሆነ ውሳኔን የሚፈልግ ጉዳይ ነው እንጂ በቃ እንክብካቤ፣ በእርግጥ ለሁሉም ሰው እንክብካቤ ቴክ ኬር ማድረግ ማሰብ፣ ማዘን ያለ ነገር ነው። ኢስፔሻሊ ደግሞ ወደ ፍቅር ግንኙነት ሲመጣ ሴሌክቲቭ መሆን አለብሽ መራጭ መሆንም አለብሽ። ሌላኛው እንግዲህ ወንድ ልጅ እርሱ ከሆነ የሆነች ሴት የሚፈልጋቸው ነገሮች መካከል አንደኛው የሚሆነው የእርሱ ሰላም እንድትሆን ይፈልጋል። በተለይ አንቺን ሲያስብ አንድ ወንድ ልጅ ልክ አንቺን ሲያስብ ጭንቀት ሊሰማ አይገባም። ማዘን፣ ትካዜ፣ ጭቅጭቅ ሊሰማው አይገባም። ይልቅ ዝግ አወታ ቁም ነገር፣ መተሳሰብ፣ ስለወደፊት እቅዳችሁ ማውራት እንዲሰማው ማድረግ አለብሽ። ይህ ማለት ታዲያ እንግዲህ አንቺ ለእርሱ የጭንቀቱ መንስኤ መሆን የለብሽም። አንድ ለእርሱ ለጭንቀቱ መባባሻ መሆን የለብሽም። ሁለት። ሶስተኛ ደግሞ ለስትረሱ መነሻ መሆን የለብሽም ማለት ነው። በተቻለ መጠን ጥሩ አካባቢን ልትፈጥሪለት ይገባል። ጥሩ ሰላማዊ የሆነ አካባቢ ልትፈጥሪለት ይገባል። ታዲያ ይሄ እንዴት ሊሆን ይችላል? እኔ የራሴ የሆነ ጭንቀት የለብኝም ወይ ልትይ ትችያለሽ። ይሄ ሊሆን ይችላል በእርግጥ አንቺ የራስሽ ህይወትሽ የሚገጥሙሽ ቻሌንጆች፣ ፈተናዎች፣ ስትረስ በጣም ዲፕሬሽን ሊኖር ይችላል። ነገር ግን አንድ የምትወት ጂወን ወደ ህይወትሽ ሲመጣ በተቻለሽ መጠን የራስሽን ነገር ትተሽ የእርሱን ነገር ማስቀደም ስትጀምሪ፣ በጊዜ ሂደት እኮ እርሱም ስለ አንቺ መረዳት ይጀምራል። አንቺንም መጠየቅ ይፈልጋል። በተቻለ መጠን የአንቺንም ሰላም የሆነ አየር ለመመለስ ጥረትን ያደርጋል። ስለዚህ በመጀመሪያ በውስጥ ሻለውን ነገር ያዥውና መልካም መልካም ነገሮችን ነገር በጣም ተጨናንቆ ሲመጣ ኑሮ ውድነት ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ በጣም በስራ መጨናነቅ ሊሆን ይችላል። ብቻ አይደለ የሚገጥሙን ፈተናዎች ሁሉ በጣም ተናዶ ናለው ዞሮ ደጋዳንች ሊመጣ ይችላል። ይሄን ሆኖ በሚመጣበት ጊዜ ደግሞ ምንድነው አንተ እንደዚህ ሆንከው በቃ አንተ እኔ ጋር ስትመጣ ነው እንዲህ ሁልጊዜ እንደዚህ በቃ በንዴት የሚመጣው ማለት የለብሽ። በቃ ንዴቱን ለማምረድ ጥረት ማድረግ በተቻለ መጠን እሱ ካለበት አይነት የጭንቀት ስሜት እንዲወጣ መንገዶችን ማበጀት አስፈላጊ ነው። ይሄ ሲሆን ግን አንድን ወደ በተለይ ደግሞ የምትወጂው ወንድን ስታስቀድሚ ይሄ ወንድ ልጅ ለአንቺ ጊዜ መስጠት ይፈልግ ይጀምራል። በቃ ቺ እኮ ስለእኔ ማሰብ አለ በቃ እሷ እኮ ታስብልኛለች ስለእኔ እኮ ትጨነቃለች። ስለዚህ በተቻለኝ መጠን በተጨናነቀ አይነት ስሜት ወደ እርሷ መሄድ የለብኝም የሚል አስተሳሰብ እያደረበት ይመጣል ማለት ነው። በተቻለ መጠን ደግሞ አንቺን ሲያስብ ጭንቀት አይሰማም። አንቺን ሲያስብ ሰላም፣ ደስ የሚል ቁም ነገር ያለበት ወሬዎች አይምሮ እንዲመጡ ማድረግ ትችያለሽ። ልክ አንቺን ሲያስበት ከጭንቀቱ ነጻ እንደሚወጣ አይነት ሆኖ ሊገነዘብ ይችላል። እንግዲህ ወንዶች ደግሞ ከሴቶች ጋር ስንሆን በተለይ ከተያዝንበት ጥሩ ካልሆነ ሙድ ቶሎ የመውጣት ስሜቱ አለን ተብሎ ይታሰባል። በተለይ ቶሎ ሪስቶር የማድረግ ነገር አለን ተብሎ ስለሚታሰቡ፣ ስለዚህ ወንድ ልጅ አንቺ ጋር በአካል የሚሆን በስልክ ስታወሩ፣ በተቻለሽ መጠን ሰላሙን ልትፈጥሪለት፣ በተለይ ኮንዲሲፍ የሆነ አየርን ከባቢ አየር ጥሩ የሆነ ሰላማዊ የሆነ ግንኙነትን ወይም ደግሞ አካባቢ ልትፈጥሪለት ይገባል። ይህን ሲሆን ይህን ነገር ስታደርጊለት ወንድ ልጅ ካንቺ ሱስ ይዘዋል። ከአንቺ ወዴትም ዓይኑን አያነሳም። ስለዚህ ዘመኑን፣ ጊዜውን፣ እድሜውን በሙሉ እንዲሰጥሽ ፈቃደኛ ይሆናል ማለት ነው። እስካሁን ከኛ ጋር ስለነበራችሁ አመሰገን ኮያላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።